አርእስተ ዜና ባለፉት 11 ወራት ከለጋሾች 315 የዓይን ብሌን መገኘቱን የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አስታወቀ። ባለፉት 11 ወራት ውስጥ 525 ሰዎች የዓይን ብሌናቸውን ለመለገስ ቃል ገብቷል ተብሏል ነግራቸዋል። በመጪ ዓመት 276 የአዲስ አበባ የግል ትምህርት ተቋማት ስራ እንደሚጀምሩ ተገለጸ። በአዲስ አበባ ከተማ በ2018 የትምህርት ዘመን አዳዲስ 276 የግል የትምህርት ተቋማት ስራ እንደሚጀምሩ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ገለጸ። በዝርዝር ይዘነዋል። 34 የኒጀር ወታደሮች ተገደሉ። በምዕራብ ኒጀር ከማሊ ድንበር አቅራቢያ በሚገኘው ባኒባንጉ ከተማ በታጠቁ ኃይሎች በደረሰ ጥቃት 34 የኒጀር ወታደሮች መግደላቸውንና 14 የሚያህሉት መቁሰላቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። በመረጃችን አካተነዋል። ትራምፕ በኢራን ላይ ጥቃት ለመፈጸም ወደ ኋላ አይሉም ተባለ። የኋይት ሀውስ ቃል አቀባይ ካሮላይን ሌቪት የፕሬዚዳንት ዶናልድ ትራምፕን መልእክት በንባባ አቀረቡበት መግለጫቸው አሜሪካ በጦርነቱ የመሳተፏን ሁኔታ በቀጣዮቹ ሁለት ሳምንታት ውስጥ እንደሚወስኑ አስታውሰዋል። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ የምንነግራችሁ ሲሆናል ከዜናዎቹ ጋር ዳግም ተገኝነኝ። 2017 ዓ.ም መጨረሻ ከወጪ ንግድ ገቢ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተባለ። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ለኢፌዴሪ ሕዝብ ተወካዮች ምክር ቤት አባላት ባቀረቡት የ11 ወራት የወጪ ንግድ አፈጻጸም ሪፖርቱ በበጀት ዓመቱ ባለፉት 11 ወራት ከጠቅላላው የወጪ ንግድ 4.59 ቢሊዮን የአሜሪካን ዶላር ለማግኘት ታቅዶ 7.21 ቢሊዮን የአሜሪካን ዶላር መገኘቱን ተናግረዋል። የተገኘው ገቢ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ 96 ቢሊዮን የአሜሪካን ዶላር ብርጫ አሳይቷል። አፈጻጸሙ በዘርፉ ሲታይ የግብርና ምርቶች 11844 በመቶ፣ የማኒፋክቸሪንግ ዘርፍ 5737 በመቶ፣ የማዕድን ዘርፍ 42516 በመቶ እንዲሁም የኤሌክትሪክና ሌሎች 11591 በመቶ አፈጻጸም ተመዝግቦባቸዋል። የንግድና ቀጠናዊ ትስስር ሚኒስቴር ከሚከታተላቸው የወጪ ንግድ ምርቶች 88708 ሚሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ ነጥብ 89 አፈጻጸም ተመዝግቧል። በበጀት ዓመቱ መጨረሻ ከውጭ ንግድ ገቢ አፈጻጸም ከ8 ቢሊዮን የአሜሪካን ዶላር በላይ ገቢ እንደሚገኝ ሚኒስትሩ ተናግረዋል። በአዲስ አበባ ከተማ በ2018 የትምህርት ዘመን አዳዲስ 276 የግል የትምህርት ተቋማት ስራ እንደሚጀምሩ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ገለጸ። የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ በየዓመቱ አዳዲስ የትምህርት ተቋማት እንደሚከፈቱ ገልጸዋል። በመጪው ዓመት የሁለተኛ ደረጃ ትምህርት ቤት ኮሌጆችን ጨምሮ አጫጭር ስልጠና የሚሰጡ 276 የግል ትምህርት ተቋማት ስራ ይጀምራሉም ብለዋል። የትምህርት ተቋማቱ በትምህርት መርጃ መሳሪያዎችና ግብዓቶች በመምህራንና በአስተዳደር አደረጃጀቶች ውጤቶች የግምገማ መስፈርቶችን ካሟሉ የአዲስ ትምህርት ተቋምነት እውቅና እንደሚያገኙም ገልጸዋል። በዚህ ውጤት በአዲስ አበባ ትምህርት ቢሮ መርሃ ግብር ምዝገባ እንዲያደርጉ እንደሚፈቀድላቸው ሪፖርተር ዘግቧል። ባለፉት 11 ወራት ከለጋሾች 315 የዓይን ብሌን መገኘቱን የኢትዮጵያ ደምና ሕብረ ሕዋስ ባንክ አገልግሎት አስታወቀ። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ የደም ባንኮች መስፋፋት፣ የአሰራሮች መዘመን፣ እንዲሁም የግንዛቤ ስራዎች በማደግ ለስኬቱ መገኘት ትልቅ አስተዋጽኦ ነበራቸው ብለዋል። ባለፉት 11 ወራት 525 ሰዎች የዓይን ብሌናቸውን ለመለገስ ቃል መግባታቸውን ጠቅሰው 315 የዓይን ብሌን ተሰብስበዋል ነው ያሉት። አሁን ላይ ከ15 ሺህ በላይ ሰዎች ከህልፈት በኋላ የዓይን ብሌናቸውን ለመለገስ ቃል መግባታቸውንም ጠቁመዋል። ከተሰበሰበው የዓይን ብሌን በተጨማሪ ባለፉት 11 ወራት 378 ሺህ ዩኒት ደም መሰብሰብ መቻሉን አያይዞ ገልጸዋል። ከደምና ከዓይን ብሌን አሰባሰብ ጋር ተያይዞ የሚያጋጥሙ ተግዳሮቶችን ያነሱት አቶ ሀብታሙ የአቅርቦትና የፍላጎት አለመመጣጠን የዓይን ብሌን ልገሳ በተፈለገው ደረጃ የተለመደ አለመሆን የሀብት እጥረት መኖሩን አመላክቷል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። የአዲስ አበባ ምግብና መድኃኒት ባለስልጣን በምግብ ወለድ በሽታዎች የሚከሰትን ህመምና ሞትን ለመቀነስ አምራቹ ማህበረሰብ ኃላፊነት ሊወጣ ይገባል ሲል አሳስበዋል። የባለስልጣኑ ዋና ዳይሬክተር አቶ ነጋሽ ስሜ በዓለም አቀፍ ደረጃ 600 ሚሊዮን የሚጠጉ ሰዎች በምግብ ወለድ በሽታ እንደሚጠቁና በየአመቱ ከ420 ሺህ በላይ ሰዎች እንደሚሞቱ ጠቁመዋል። በተለይም ከአፍላቶክሲን ጋር የተያዘ የምግብ ደህንነት ስጋትን ከግብርናው እስከ ኢንዱስትሪው በአግባቡ ሊሰራበት ይገባልም ብለዋል። ከሁለት መቶ በላይ የሚሆኑ ከምግብ ጋር የተያዙ በሽታዎች መኖራቸውን ያነሱት ምክትል ዳይሬክተሩ አሁን ላይ በስፋት ከሚታዩት ተላላፊ ያልሆኑ በሽታዎችም የምግብ ደህንነት ችግር አንዱ መሆኑን ጠቁመዋል። ከሐምሌ አንድ ቀን 2017 ዓ.ም ጀምሮ እስከ መጪው ታህሳስ ድረስ ምግብና ጤና ነክ ተቋማት ዕድሳት ማከናወን እንዳለባቸውም ተገልጿል። እናት ባንክ የኢትዮጵያ ብሔራዊ ባንክ ከዓለም ባንክ ጋር በመተባበር ባካሄዱት የአካታች የባንክ አገልግሎት የምዘና መስፈርት ከሀገሪቱ ባንኮች ቀዳሚ ሆና በመመረጥ እውቅና ተሰጣት። በተለይም እናት ባንክ ሴቶችን በኢኮኖሚ ተጠቃሚ የሚያደርግ አካታች የባንክ አገልግሎት አሰራርን በመዘርጋትና ሴቶችን በንግዱ ዘርፍ ተጠቃሚ የሚያደርጉ ተግባራትን በማከናውኗ እውቅናው እንደተበረከተላት ተነግሯል። ከ55 በመቶ በላይ የባንኩ የቦርድ አባላት ሴቶች መሆናቸው እንዲሁም ከ22000 በላይ ለሚሆኑ ስራ ፈጣሪ ሴቶች 1.4 ቢሊዮን ብር ካለ ዋስትና በማበደር የራሳቸውን ስራ እንዲጀምሩ ማስቻሏ ከተመረጠችባቸው ተግባራት ተጠቃሽ ናቸውም ተብለዋል። እናት ባንክ ከምስረቷ አንስቶ ሴቶች ወደ ተቋሟ ከፍተኛ አመራርነት ሚና እንዲመጡ በልዩ ሁኔታ እየሰራች መሆን የተነገረ ሲሆን ባንኳ ካላት ከ25000 በላይ ባለ አክሲዮኖች ውስጥ ከ15000 በላይ የሚሆኑት ሴቶች መሆናቸውም ተገልጿል። እናት ባንክ ከተለያዩ የስራ ዘርፎች በተሰባሰቡ 11 ሴት መስራች አባላት አማካኝነት ተመስርታ የኢትዮጵያን የባንክ ዘርፍ መቀላቀሏ ይታወሳል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በምዕራብ ኒጀር ከማሊ ድንበር አቅራቢያ በሚገኘው ባኒባንጉ ከተማ በታጠቁ ኃይሎች በደረሰ ጥቃት 34 የኒጀር ወታደሮች መገደላቸውንና 14 የሚያህሉት መቁሰላቸውን የሀገሪቱ መከላከያ ሚኒስቴር አስታወቀ። በከተማው በታጣቂዎች የተፈጸመው ጥቃት በተሽከርካሪና በሞተር ሳይክሎች የተፈጸመ ሲሆን ሚኒስትሩ የተጠናከረ ኃይል ወደ ከተማዋ መላኩንና አጥቂዎቹን ለማግኘት በየብስና በአየር አሳ እያደረገ መሆኑን ገልጿል። በወታደራዊ ጁንታዎች የሚተዳደሩት ኒጀርና ማሊ ከቅርብ ሳምንታት ወዲህ እየተባባስ እየተባባሰ የመጣውን የጂሃዲስት ጥቃት ለመቆጣጠር ታግለዋል። ከተማው በኒጀር ማሊና ቡርኪና ፋሶ መካከል ባለው ባለሶስት አቅጣጫ ድንበር አቅራቢያ የሚገኝ ሲሆን አካባቢው አልቃይዳን ጨምሮ በሌሎች ታጣቂ ኃይሎች የተወረረ ነው ሲል ፍራንስ 24 ዘግቧል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት የፕሬዚዳንት ዶናልድ ትራምፕን መልእክት በንባብ ባቀረቡበት መግለጫቸው አሜሪካ በጦርነቱ የመሳተፏን ሁኔታ በቀጣዮቹ ሁለት ሳምንታት ውስጥ እንደሚወስኑ አስታውቀዋል። በአሁኑ ወቅት ትራምፕ ቅድሚያ የሚሰጡት ጉዳይ ኢራን የኒውክሊየር ጦር መሳሪያ ባለቤት እንዳትሆን ማረጋገጥና በመካከለኛው ምስራቅ ሰላምና መረጋጋትን ማምጣት ነው ሲሉም ተደምጠዋል። ለኢራናውያን ወደ ኒውክሊየር ድርድር እንዲመጡ መተግበር የሚችል ስምነት ሰጥተናቸዋል። ኢራን ይህን ስምነት መቀበል አለባት፣ ካልሆነ ግን የከፋ ጉዳት ይጠብቃታል ሲሉ ማሳሰባቸውን ተናግረዋል ተናግረዋል። ቃል አቀባዩ አክለውም ትራምፕ ዲፕሎማሲያዊ መፍትሄዎችን ይፈልጋሉ ያሉ ሲሆን ውይይቱ ውጤት ካላመጣ ግን ፕሬዚዳንቱ እንዳስፈላጊነቱ ኃይል ለመጠቀም ወደኋላ አይሉም ሲሉም ገልጸዋል። ኢራን የኒውክለር ቦምብ ለመታጠቅ ስለደረሰችበት ደረጃም ሲጠየቁ እውነታው ኢራን የኒውክለር መሳሪያ ለመያዝ አልቀረበችም ሲሉ ምላሽ ሰጥተዋል። ከአሜሪካ በተጨማሪም የእስራኤልና ኢራንን ጦርነት ለመቋጨት የእንግሊዝ ፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ከኢራናቻቸው ጋር በጄኔቫ ንግግር ለማድረግ ማቀዳቸውን የዘገበው ቢቢሲ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቲክቶክ እንዲታገድ ያስቀመጡትን እገዳ ቀነ ገደቡ ለሶስተኛ ጊዜ አራዝመውታል። በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ የቲክቶክን ቀነ ገደብ በዘጠና ቀናት እንዲራዘም የአስፈጻሚ ትእዛዝ ፈርም ያሉ ያሉ ሲሆን የቀነ ገደቡ መራዘም በሚሊዮኖች የሚቆጠሩ አሜሪካውያን የሚጠቀሙበትን የግንኙነት መረብ በድንገት ላለመዝጋት፣ እንዲሁም አስተዳደራቸው ተገቢውን አካሄድ በሚጠብቅ መንገድ እንዲወስን እድል ለመስጠት ያለመ ነው ብለዋል። ቲክቶክ በለጠፈው መግለጫ ፕሬዚዳንት ትራምፕ መተግበሪያው ለ170 ሚሊዮን የአሜሪካ ተጠቃሚ ተሸካሚዎች እና 75 ሚሊዮን ለሚሆኑ ምርቶቻቸውን በቲክቶክ ላይ ለሚያስተዋውቁ አሜሪካ ነጋዴዎች እንዲደርስና እንዳይቋረጥ ስለረዱት አመስግኗል ሲል ቢቢሲ ዘግበዋል። ሁለተኛው ዙር የቲክቶክ እገዳ ቀነ ገደብ ዛሬ የሚያበቃ ሲሆን ትራምፕ ለቲክቶክ ሶስተኛ እድል መስጠታቸውን ተከትሎ አዲሱ የእገዳ ቀን እስከ ፈረንጆቹ መስከረም 17 ቀን 2025 ድረስ የሚቆይ ይሆናልም ተብሏል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።